ኳት ይታተች ግን በቃ አንዳንድ ጊዜ ምክሬው ነገር የተወሰነ ወይ ደግሞ ትንሽ ወጥሽ የተወሰነ ነገር ስራ እየሰራሽ የምታገኝ ምን ችግር አለው? ባሎቻቸው ጥሏቸው ልጆቻቸውን ይዘዋል፣ ይሻላል። እንዴ እንደታረክ ሲቆ ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ ይሄንን ቪዲዮ ተመልክታችኋል። ይሄን ሰሞን በጣም እየተረ- እየተሰራጨ ያለ ነው። አይታችኋል። በጣም ሁለት ቀን ሆኖታል። እንደውም እኔ ዛሬ እንደ አዲስ ልስራበት ብዬ ነው እንጂ የመጣሁት ገርሞኝ ማለት ነው። እና በጣም ከባድ ነው። ልጅቷን በጣም ውስጧን አቆሰላት ቆሰላት። በቃ ታውቃላችሁ ያኔ ፕራንክ ፕራንክ ይሁን እንጂ ለእሷ አሁን በጣም ያኔ ከባድ ነው። ያኔ በቃ ሁሌ ታስታውሳለች። እኔ ግን ያኔ ይዘጋል፣ ሁሉም የምትበላው ሰዓት ሁሌ ያስታወሰችው ማለት ነው። ምግቡ ራሱ ይዘጋል ሰውነት ያኔ በቃ አትረሳው መቼም ማለት ነው። ያኔ የማይረሳ ነገር ነው፣ የማይረሳ ቃል ነው እያላት በጣም ከባድ ነው። በጣም ቅስሟዋን የሰበረው በጣም ስሜቷን እስኪ አስባችሁታል። በጣም ከባድ ነው ያኔ እሱ እንደ ቀልድ ብሎ ያውራ እንጂ እንደ ቀልድ ያደርገው ልብ እኮ ያሰበ ሆድ ያሰበ ነው አፍ የሚናገረው እንደዛ እሱ ራሱ አሁን አሰባችሁታል። በፊት አንድ ዳቦ የምትበላ አሁን ሁለት እየበላሽ ነው፣ በፊት አንድ እንደምትበላ ራሱ ትኩረት አርግቷል ማለት ነው። ስለዚህ ሆድ ያሰበው አፍ ይናገራል አሉ እንደዚህ ነው፣ ግን በጣም ከባድ ነው። ያኔ የገዛ ሚስቱን የገዛ የእናቱ ልጆች በዛ ላይ ልጅ ምን አይነቃል ነው ግን ግን እናንተ ልጅቷን ግን በጣም አድንቅ ያሳረው ለዚህ ወይኔ ለሷ የሰጣትን ትዕግስት ነው። ለኔ ቢሰጠኝ ደስ ሲል ትዕግስቷ፣ እርጋታዋ በጣም ደስ ይላል። እና ባሏ ግን በጣም ጥሩ አልሰራ ጥሩ አልሰራም። እንደኔ ማለት ነው እንደኔ ሀሳብ ግን ፕራንክ የሚሆን እንጂ ለእሷ ግን የማይረሳ ነገር ነው። በጣም ነው ያኔ ውስጥ የሚያቆስለው እንደዚህ አይነት ነገራቶች ፕራንክ እያሉ ለብር እያሉ በቃ የማያደርጉት ነገር የለም። እና ፕራንክ እያሉ የነጌን ህይወታቸውን ለምን ያጠፋሉ? እና አሁን እሷ ሚዲያ ላይ ሄዳ እንደዚህ አሁን የሚዲያ ሚዲያ ራሱ ስታይ ማለት ነው ምን ይሰማታል፣ አስባችሁታል ጋይስ? እና ከባድ ነው ለብር ብሎ ያልሆነ ነገር በተለይ ትዳር ውስጥ ትዳር ውስጥ እና የራሱን የገዛን ባለቤት እንደዚህ ማድረግ ከባድ ነው። እኔ ግን እንገረመኝ ወይ ጉድ! እና እንደዛ ነው የምላችሁ ጋይስ። እስቲ እናንተ ምን ትላላችሁ? አስተያየት ስጡበት እስቲ። በጣም ታሳዝናለች። የደምሉታን እስቲ በጣም ታሳዝናለህ። እና እንደዛ ነው የምላችሁ ጋይስ።